አረ ቦሊቦሊ አረ ጉት ሳይክል ምረጥልኝ። ሳይክል ይኸው፣ ሳይክል አለ። በዚህ ሳይክል ልመርጥላት ነው። አይዞህ ሄሎ ሄሎ ኤቭሪዋን እንደት ናችሁ? ውድ የተከበራችሁ ቤተሰቦቻችን፣ ዛሬ ደግሞ በመሀል መስቀል አደባባይ ተገኝተናል ማለት ነው። የተለያዩ ነገሮች ልናሳያችሁ ደፋ ቀና እያልን ነው። ቤዚሮ ያልም አለች። ይቅር ይቅር የሚለውን ቻሌንጅ እያስጨነቀችሁ፣ በካሜራው በኩል ደግሞ ራስታ አለ። አልተቻለም ሰሞኑን የሚሰራውን ስራ እያያችሁት ነው። ይወጣሉ እያያችሁት ነው፣ ሰሞኑ የሚሰራው ስራ። እውነት ለመናገር በጣም ጽድት ያለ ስራ እየሰራ ነው። ኤዲቲንግ፣ ቀረጻ፣ ምናምን ሌላ ታሪክ። የሚሰራቸው ቪዲዮዎች አንደኛ ናቸው። እኔና ማርታ ዛሬ የሚገርም እንትን እንሰራለን። ቪዲዮ ቲክታክ ላይ ዩቲዩብ ላይ ምለቀዋል። እና ጋይስ ተፈትሸን አልፈናል። ማርታ ልብሷን እንድታይ ልብሷን እንድታይላት ፈልጋለሁ። እዩላት ጫማና ካልሲ ፋሽናል እንጂ ስወጣ ገመለየ ፓርክ ያደረገ ነው። ፓርክ ኧረ ገይስ ቁም ነገር ልነግራቸው አልቻልኩም። የመጣንበት ምክንያት የቲክቶክ ቪዲዮ ልንሰራ ነው። እስከ መጨረሻ የሆነ ልል እፈልግና ማርታ መታ ብጥ ብጥ አርገው ተላል። ችግር የለውም። ኧረ ኧረ ኧረ አይ፣ እንደሱ ሳይክል ልንነዳ ነው። እኔ እችላለሁ፣ ማርታ ትችላለች፣ ታሜ ይችላል፣ ቤዚ ትችላለች፣ ቤዚም ትችላለች። ዛሬ የሳይክል ቪዲዮ ነው። አጠቃላይ ማን እንደሚይዘው ይህን ካሜራ አላውቅም። እስከ መጨረሻው መሄድ እንዳትረሱ። እናንተን ለማዝናናት ደፋ ቀና እያልኩ እገኛለሁ። ሰብስክራይብ ማድረግ እንዳይረሳ።

ጋይ ስለማንችል ማለት ነው። የማርታ ፓርት ሲወሰድ እሱ ሊያጫወታት፣ የኔ ፓርት ሲወሰድ እሱ ያጫወተኛል ማለት ነው። ጆተኒ ልንጮት ነው። ሰንተናው ጆተኒ እ እሺ ና አትርቋታ ስንት ብር?

ጆቴናችንም ተጫውተናል። ኔክስት ደግሞ እስካሁን የቤዚን ክሊፕ አልተቀረጸን፣ ቻሌንጅ እየቀረጸን አደል። በእርግጥ እኔና ማርታ የቤዚን ቻሌንጅ እየሰራን ነው፣ የራሷ ግን እየተቀረጸ አደለ፣ ፊቷን እየጣለች ነው። እና ወደ ሷ ስራ ደግሞ እንገባለን። እስከ መጨረሻው ማየት እንዳትረሱ። ደስ ይላል፣ እነዚህ ወጣ እያሉ ጆተኒ። በነገራችን ነው ማለት እኛ ሰፈር ከሰፈር አልነበር ደረጃው ስን ሳንቲም አስደግፈን ነበር ምናወጠው ማለት ልክ ባሉ እኮ ሲመጣ ይለቀቃል በነፃ ነበር የምንለባለበው። ከስንት አመት በኋላ ነው የተጫወትኩ ማርያም በትንሹ ከአምስት አመት በኋላ እና ለብልብ ያቻለሁ። እስከመጨረሻው አብራችሁ ኑኑ። ሌት ጎ ሳይክል ባሴ ሳይክል ምረጥልኝ። ሳይክል ይሄው ሳይክል አለ። አይዞ አንቺ ነይ ወደዚህ ምን ታደርጊያለሽ? ይኸው፣ ነይ እነዚህ ቋይ እንቆርጣለን። ማርታ እየዘፈነችልኝ ነው። ይቅር ይቅር፣ እንማ እናስጨንቀዋል። ናቲን አንድ ሚሊዮን ካልገባ አንለቀውም። መስቀል አደባባይን ደግሞ ለማታውቁት መስቀል አደባባይ ይሄንን ይመስላል። እንግዲህ በጣም ብዙ ሰልፎች፣ መስቀል ደመራም የበራበት እዚህ ጋር ነው። እዚጋ ሀያት ሬጀንሲ አለ። በዚህ በኩል እዚጋ እስጢፋኖስ፣ እዚጋ የመሪዎች መቀመጫ አለ። እዚጋ የባቡሩ መንገድ አለ። እዚጋ የንግድ ባንክ ሕንጻ አለ። የኢትዮጵያ ኩራት አንድ ሕንጻ ነው ያለን፣ በቃ እንፎክርበታለን። እዚጋ የአባታችን ሕንጻ አለ። እዚጋ ያባባ ከዛ ደግሞ ብቻ ይሄን ይመስላል አጠቃላይ። ኦኬ ጋይስ፣ አሁን ደግሞ ሳይክል ልንነዳ ነው። ኦኬ ጋይስ፣ አሁን ደሞ ሳይክል ልንነዳ። ወይኔ ጋይስ፣ እኔ በቃ ያስጠላይ ነገር ኩልተፍተፍ ማለት ማለት ነው ጋይ ሳይክል ልንነዳ ነው። በቃ ልንነዳ ነው። እኔ ቤዛ ማርቲ ሁነን ልንነዳ ነው። ያበደ የቲክቶክ ቪዲዮ ጠብቁ። እሺ እንግባ። ለቀሽ ለቀሽ እስኪ

ጥንዶች ጥንዶች እዞራችኋለሁ፣ ዙሩኝ ማርያምን ዙሩኝ አጥብባችሁ አጥብባችሁ ግን እንዳትገጭው እሺ። አስሌል መች እንደሚዞር አላውቅም። እዚ አረ መች ዘ ድንግንን ዞረብኝ ኪዳነ ምሕረትን ዞረብኝ

ከሪ እሺ ጋይስ እነዚህ ሁለቱን ላወዳደራቸው ነው። እዚህ ያዝልኝ፣ ያዝልኝ እና እዚህ መስመር ላይ እ ግባ ምን እመቤት መጨረሻ ላይ ላቆመው፣ ስለአየዋለሁ፣ አላስጀመርኩትም። እንዴት እንደተቃጠልኩኝ ከዚህ በፊትም አጋጥሞኝ አውቃለሁ። ዎ፣ ጨረስን። ደግሞ አሁን ጨርሰናል። የቅድሙ እቺ ዳና ምራቴ ነው። እንደዚህ ቪዲዮ አለ እ ማርታም እንደሆነች ላሳያጁ በጣም ደክሞታል። የስራ ባልደረባችን ራስታ ማርቲ ሳይክል ያስነዳል። የነበረኝ ቪዲዮ በጣም ያምር ነበር። በጣም ያምራል። ሳይክል ነዳ። ቴኒስ ዛዛማርዛነገማርታ ማለት ታሜ ደግሞ መኪና ሊያመጣ ገብቷል እና የነበረን ጊዜ ይህንን ይመስላል ከሞላ ጎደል። ያበደ ቀን ነበረ።

ስለኔም ስራ ይመስክር ሰብስክራይብ አድርጉ፣ እና ገይስ የነበረን ጊዜ እነን ይመስላል። የቀረጽኩ ያለሁት በማርታ ስልክ ነውና የእሷ መኪና መጥቷል ልትሄድ ስለሆነ የነበረን ጊዜ በዚህ አበቃል ማለት ነው። ስላያችሁ እናመሰግናለን። ሰብስክራይብ ማድረግ ደረሳ ቡም ቡም ቡም ማርታ